በ430 ዶላር ብቻ ምን ነው ማማ ብቻ ተዋቸው። ሳ ወደ ቤቱ ጋር እየሄድኩኝ፣ ይህንን ደረጃ እንግዲህ መጋፈጥ አለባችሁ ማለት ነው። ድጉ ድጉ ሰላም ውድ የኖህ ኒሆን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። እንደምታዩት ትንሽ አየሩ ደመናማ ነው። ሰዓቱም ደግሞ ወደ 11 ሰዓት ተኩል ያ 5 ሰዓት ተኩል which is 11 ሰዓት ተኩል አካባቢ ነው ማለት ነው። ሶ ዛሬ እንግዲህ ያው የሚገርም የሚገርም ነገር ነው ይዤላችሁ የመጣሁት ጃፓን ላይ በ አራት መቶ ሰላሳ ዶላር ብቻ ምን አይነት ቤት መከራየት እንደምትችሉ ሄጄ ቤቱን ሙሉ አሳያችኋለሁ ማለት ነው። ሶ እንግዲህ ያው ከዚህ በፊት ጠይቃችሁኝ ስለነበረ ነው ዛሬ ይዤላችሁ የመጣሁት። ሶ ከናንተ የሚጠበቀው እንግዲህ ኤን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዲሁም ደግሞ ከስር ኮሜንት ላይ ምን ነው ከስር ኮሜንት ላይ የምትፈልጉትን ነገር ብትጽፉልኝ፣ ለምሳሌ ሌላ አይነት ቪዲዮ እንዲሰራላችሁ የምትፈልጉትን ቪዲዮ ከስር ኮሜንት ላይ ብትጽፉልኝ የምሰራላችሁ ይሆናል ማለት ነው። ዛሬ እንግዲህ እንደነገርኳችሁ በ430 ዶላር ጃፓን ላይ ምን አይነት ቤት መከራየት እንደምትችሉ ሄጄ የማሳያችሁ ይሆናል ማለት ነው። ይህንን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። ወደ ቪዲዮ። ኦኬ ጋይስ፣ አሁን ከመኪና ውስጥ መጥቻለሁ። እንግዲህ ወደ ቤቱ ጋር እየሄድኩኝ ነው ለማሳየት ለእናንተ ቪዲዮ ሰርቼላችኋለሁ። ከዚህ በፊት ቤት እንዴት መከራየት እንደምትችሉ ምናምን በሚል አይዲያ ያለውን ነገር የሚያስፈልጋችሁን ነገር ነግሬያችሁ ነበረ። በዛም ቪዲዮ ላይ እንግዲህ ያው ቤቱን ውስጡን አሳየን ምናምን ምን አይነት ቤት እናገኛለን ብላችሁ ስጠይቁኝ ስለነበረ ዛሬ እንደ አጋጣሚ አንድ ባዶ ቤት ስላለ እሱን ሄጄ ላሳያችሁ ነው ማለት ነው። ውስጡም በቃ ከግር እስከ ራሱ ማለትም ጀስት በቃ ሁሉንም ነገር በደንብ አድርጌ አሳያችኋለሁ። እናንተም እንግዲህ የጠበቃችሁት ቤት ምን አይነት እንደሆነ አሮን ነው ብቻ ጃፓን ላይ ግን በአራት መቶ ሰላሳ ዶላር ምን አይነት ቤት መከራየት ይችላላችሁ የሚለውን ነገር ብቻ በደንብ ታዩታላችሁ ብዬ አስባለሁኝ። እንግዲህ ለመድረስ ትንሽ ነው የቀረን ቦታው ላይ ስደርስ ደግሞ እንግዲህ አብረን በደንብ እንጎበኘዋለን። የትስም እንዳትሄዱ ኢትዮጵያ ከሆናችሁ VPN አብርታችሁ ማየታችሁን እንዳትረሱ፣ ኮዝ ያው እኔንም ሰፖርት አረጋግኛላችሁ ማለት ነው። ሌትስ ጎ የብ ጋይስ። እንግዲህ ደርሰናል አሁን ያው ወደ ቤቱ እየሄድኩኝ ነው። እንደምታዩት እንግዲህ እዚህ ጋር ሰቨን ኢለቨን አለው ላይክ ቤቱ አካባቢ ማለትም ላይክ ከቤቱ ትንሽ ብቻ ነው የሚርቀው። በዛ ከተባለ አይ ቲንክ አንድ ደቂቃ አንድ ደቂቃ ምናምን ቢሆን ነው። እዚህ ፊት ለፊት ስለሆነ ቤቱ ጃፓን ላይ እንግዲህ ቤትን አንድ ከሚያስወድዱት ነገር አንዱ ምንድን ነው መሰላችሁ? አንደኛ በአካባቢው ላይ ምን ያክል አስፈላጊ ነገሮች ሁሉም ነገሮች ተሟልተዋል፣ እንዲሁም ደግሞ የቤቱ ጥራት ምን ይመስላል፣ እንዲሁም ደግሞ ብዙ ጊዜ ከስቴሽን ምን ያህል ይርቃል የሚለው ነገርም የቤቱ ዋጋ ላይ በጣም በጣም ማተር ያደረጋልና ይሄኛው ቤት እንግዲህ ከስቴሽን ከቅርቡ ስቴሽን አይ ቲንክ ወደ ስድስት ሰባት ደቂቃ ነው የሚርቀው። በቶኪዮ ዳር አካባቢ ያለ ቤት ነው። እንዲሁም ደግሞ አካባቢው ላይ እንግዲህ እንዳሳየዋችሁ ሰቨን ኢለቨን፣ ሱፐር ማርኬቶች፣ ምግብ ቤቶች ምናምንም አሉ። አሁን እንግዲህ እየደረስኩ ስለሆነ ላዙራችሁ። እንደምታዩት እንግዲህ ሰፈሩ የሆነ ጸጥ ያለ ነገር ነው። ፎቁ እንግዲህ ይሄኛው ነው። እዚህኛው ፎቅ ላይ ነው የምንወጣው። እንደምታዩት ግን በጣም የሚያስቀው ነገር ደረጃው በጣም ቀጥ ያለ ነው። ቆይ ላሳያችሁ፣ ታያችኋል። ደረጃው እንደዚህ ቀጥ ያለ ሆኖ እስከ ሶስተኛ ፎቅ ድረስ አንድ ወጥ ነው ማለት ነው። ደረጃውና በጣም የሚጎዳው ምኑ ነው መሰላችሁ? እቃ ስታወጡ ለምሳሌ ፍሪጅ ሊሆን ይችላል፣ ኦር የቤት የተለያዩ እቃዎችን ስታወጡ ይሄንን ደረጃ እንግዲህ መጋፈጥ አለባችሁ ማለት ነው። ይሄንን ደረጃ ሙሉ ነው ተሸክማችሁ የምትወጡት። ደረጃው እንደምታዩት ቀጥ ያለ ነውና ትንሽ፣ ፎቁም ያን ያክል ላይ አዲስ የሚባል አይደለም፣ የቆየ ነው ትንሽ። አሁን ደግሞ ቀጥ ብለን ወደ ውስጥ እንገባና ያለውን ነገር እናያለን ማለት ነው። በጣም የሚከብደው ደረጃው ሶስተኛ ፎቅ ድረስ። ስፖርተኛ ምናምን ከሆናችሁ እንኳን ችግር የለውም። ለኖርማል ሰው ግን በስመ አብ ይከብዳል። ልክ እንደወጣችሁ እንደዚህ አይነት ቪው አለው። ላይክ ሩፉ ማለት ነው በረንዳው ይታያችኋል። የቤቶቹ ጣራዎቹ ምናምን ነገር አብዛኛው ታውቃላችሁ፣ ጃፓን ላይ ሸክላ ናቸው ጣራዎቹ ማለት ነው እና ይሄ ቪው አለው። ሶ ቀጥታ እንግዲህ የእኛ ስንት መሰላችሁ? 303 ነው። ይሄኛው 302 ነው። ይሄኛው ደግሞ 303 ያ ጥግ ላይ ማለት ነው። አያችሁ ይሄ ነው ቤቱ እንደምታዩት እንግዲህ ቤቱ ትንሽ ፎቁ የቆየ ስለሆነ ውጩ እስከዚህም ነው። ግን ያው ውስጥ ላይ ስንገባ ደግሞ እስቲ በደንብ ሳዩት አላችሁ በዚህ በኩል ያለው ቪው ይሄንን ይመስላል። ያምራል። ኦኬ እንግዲህ እስቲ አሁን እንከፍተውና እንገባለን። እንደ ማንኛውም ቁልፍ ነው። እዚህ ጋር ውጭ የምናየው እንግዲህ ይቺ ምንድን ነው? ማንኳኩያ ብረ ይባለው ቤል አይነት ነገር ማለት ነው። ይቺ በዚህ ማንኳኳያ ትችላላችሁ። ከዛ ያው እዚህ ጋር የውሃ ቆጣሪ አለ። እስቲ እንክፈተውና ገብተን ደግሞ ዝግጁ ናችሁ? ደደደደን ምና ነገር ነገር ተስማሙል መንፈስ ቅዱስ አሀዱ አምላክ አሜን ኦኬ መብራት አለ የለውም? አላውቅም። ንግብ ውስጥ ቀይ መብራቱን ከሞመን መብራት የለውም እናንተ። ኦ ግቡ፣ ግቡ፣ ግቡ፣ ግቡ፣ ግቡ፣ ግቡ። ኦኬ መጀመሪያ እንግዲህ ያው ቤቱን ከማሳየቴ በፊት ማለትም ይሄ ሩሞቹን ምናምን ከማሳየቴ በፊት ማለት ነው፣ ስለ ቤቱ የተወሰነ ነገር ልንገራችሁ። ይሄ ቤት ምን አይነት ስታንዳርድ የሚባለው ቤት እንደሆነ ማለት ነው። ሶ ጃፓን ላይ እንግዲህ ካሉት ቤቶች ዋንዲኬ አይ ሚን ሲጀምር ዋንኬ፣ ከዛ ዋንዲኬ፣ ዋንኤልዲኬ ይል እና ቱዲኬ፣ ቱኤልዲኬ እያለ ይቀጥላል ማለት ነው። ሶ እነዚህ ምንድናቸው ካላችሁኝ፣ ኬ ማለት ዋንኪችን ብቻ ያለው ሩም ማለት ነው። ላይክ ዋንዲኬ ማለት ደግሞ ዋን ዳይኒንግ ኪችን ያለው ነው። ዋን ኤልዲኬ ማለት ደግሞ ዋን ሊቪንግ ሩም፣ ዳይኒንግ ሩም እና ኪችን ያለው ነው ማለት ነው ሶ ይሄኛው ቤት እንግዲህ ዋን ኤልዲኬ የሚባለው ነው ዊችዝ ሊቪንግ ሩም አለው፣ ዳይኒንግ ሩም አለው፣ ከዛ ደግሞ ኪችን አለው ማለት ነው። ልክ ከበሩ እንደገባችሁ ይሄንን የምታገኙት ጃፓን ላይ ትልቅዬ ገንዳ የሚባል ነገር የለም። ጃፓን ሻወር ቤቱ ትንሽዬ ገንዳ ነው ያለው እንደምታዩት እዚጋ ይቺ ነች። ያው ጉልበታችሁን አጥፋችሁ ማለት ነው የምትገቡት። አንድ ሰው ብቻ ነው የሚገባው። ጉልበታችሁን አጥፋችሁ ትገባላችሁ። ያው እዚ ጋር ማሞቂያ ምናምን ነገር ጋዙን አጀስት የምታደርጉበት አለ፣ ማሞቂያው ማለት ነው። ያቺ እንግዲህ ሻወር ቤቷ ነች። ታጠባላችሁ። ባዝ መውሰድ ስትፈልጉ ደግሞ እዚች ውስጥ ትገባላችሁ ማለት ነው። ያ እንግዲህ ይሄንን ካየን አሁን ቀጥታ ወደ ኪችኑ ነው የምንሄደው ማለት ነው። ይሄኛው ኪችኑ ነው እንግዲህ፣ ኪችኑ ጋር እዚህ ጋር ያው ኪችን ካቢን ማድረግ ትችላላችሁ እንደ የፍላጎታችሁ። ግን ደግሞ ያው ከቤቱ ጋር የተገጠሙ እንደዚህ አይነት ማስቀመጫዎች አሉ፣ እቃ ማስቀመጫዎች ታያችኋል፣ አለ ያ። ከዛ ኢቨን ከስርም ደግሞ ራሱን የቻለ መሳቢያ እንዲሁም እንደዚህ እቃ ማስቀመጫዎች ታያችኋላ። እንደዚህ አይነት እቃ ማስቀመጫዎች አሉት ማለት ነው። ይሄ ማጠቢያው ሲንኩ ጋር ሶ ሲንኳ ይቺ ነች። እዚህ ጋር የጋዝ ስቶቫቹ ይገባል። እዚህ ጋርም ያው የሚቀመጡ እዛዎች እንደ ስቶሬጅ አይነት ነገሮች አሉ ማለት ነው። ያ እዚህ ጋር ደግሞ አየር ማስወጫ ነው። ኪችን ስለሆነ ምግብ ስትሰሩ አየር ማስወጫ ስለሚያስፈልግ አየር ማስወጫ ነው። ከዛ እዚህ ጋር ማጠቢያው ነው ብያቸዋለው። መስኮት አለ እንደዚህ ፊት ለፊት እስካሁን ያሳየዋችሁን ለማሳየት ልክ እንደዚህ ከበሩ ፊት ለፊት ስትገቡ በዚህ በኩል ባለው ኪችኑ አለ፣ ኦፕን ኪችኑ በዚህ በኩል ደግሞ ሻወሩ ምናምን አለ ማለት ነው። ከዛ ይሄኛው እንግዲህ ኦፕሽናል ነው። ቅድም ስታዩት ክፍት ነበረ እረስቼው ስለነበረ ነው። ጋር ልክ እዚህ ውስጥ ነው ሳሎኑ ያለው ማለት ነው፣ ከኪችኑ ጀርባ እና የሚንሸራተት ስላይድ ስለሆነ ከፈለጋችሁ ትከፍቱታላችሁ፣ ከፈለጋችሁ ትዘጉታላችሁ ማለት ነው። እስቲ ያው መብራት ስለሌለው ግን አምፖሉን ልቀይረው እና አሳያችኋለሁ ማለት ነው። እንደምታዩት እስቲ አሁን አምፖሉን ቀይሬዋለሁ። ይችኛዋን እንዳልኳችሁ ስላይዷን እንከፍታትና እናየዋለን። ሳሎኑን ማለት ነው። ሶ እንግዲህ እንደምታዩት ጠባብ ነው። አክቹዋሊ እንዴት ነው በኢትዮጵያ አንጻር ካሰባችሁት፣ በጃፓን አንጻር ካሰባችሁት ደግሞ ሰፊ ነው። ሶ ይሄ እስከፈለጋችሁት ጥግ ድረስ ይሄዳል እና ይቺ ነች ሳሎኗ። አምፖሉን ያው የሚለጠፈውን አምፖል ስለሚገጠምበት ምንም ችግር የለውም። እኛ ያው አዲስም ስለሆነ ለዛሬ እየቀያየርኩኝ ነው ለማሳየት የሞከርኩት። ያው የተለያዩ ሶኬቶች አሉ። ይቺ ሳሎኗ ነች። ሶ እዚህ ጋር የሚሆነው ሶፋ አንድ አነስ ያለች ሶፋ። ከዛ እዚህ ጋር ቴሌቪዥን ሊሆን ይችላል ሶኬት ስላለው። እዚህ ጋር ደግሞ ያው እራሱን የቻለ ስቶሬጅ አለው። እንደምታዩት እንግዲህ የጃፓን ቤት ግርግዳው ምናምን ኮምፒሳቶ ነው አብዛኛው። እዚህ ጋር ያው እቃ ምናምን ማስቀመጥ ትችላላችሁ፣ የጸሎት ቤት ማድረግ ትችላላችሁ። እንደ የእናንተ ፍላጎት ነው። አሁን ሩቅ መስላለሁ። እንዲህ ኮርነርና ኮርነር ስራ ከዛ ደግሞ ያው አሁንም ለማሳየት እዛ ጋር ነው ኪችኑ። ልክ ይሄኛውን ስላይድ ከኪችኑ መለየት ከፈለጋችሁ መዝጋት ትችላላችሁ። እዛም ግን ያው እየሰራችሁ ማየት የምትፈልጉት ነገር ካለ እዚ ጋር ያችሁናን እያያችሁም መስራት ትችላላችሁ ማለት ነው። በሩ እንግዲህ ያው እዛ ጋር ነው ብዙም አይራራቅም። ባጭር ኔክስት ደግሞ ያው አንድ ላሳያችሁ የምፈልገው ነገር ምንድን ነው በሮቹ እንትን ናቸው። ስላይድ ናቸው። ይሄ የእንጨት ሆነው የሚንሸራተቱ አይነት ነገር ናቸው እንጂ እንደዚህ የሚከፈትና የሚዘጋ አይነት በሮች አይደሉም። ሶ እዚህ ጋርም ያው ስላይድ የሚያደረግ በር አለው። በዚህኛውም በኩል እንደዛው ስላይድ የሚያደረግ በር አለው። ሶ እነዚህን በሮች ከከፈትኳቸው ወደ መኝታ ቤቱ ወይም ወደ ቤድሩሙ ነው የሚወስዳችሁ ማለት ነው። ሶ እሱን ደግሞ እንግዲህ አምፖሉን ከቀየረን በኋላ እንገባለን ማለት ነው። እስከዛ ድረስ ደግሞ ጠብቅኝ። ልክ ያው አምፖሉን ስቀይረው ጨለመ። ይኛው ሳይድም ይኛው ሳይድም በኪችኑ በኩል እንገባለን። ምንም ችግር የለውም። ጥላይ የራሱ ይታያቸዋል። ይው ተራ ይሄ እንግዲህ ቤድሩሙ ነው ማለት ነው። ሶ ቤድሩሙን እና ሳሎኑን ማገናኘት ከፈለጋችሁ ይችኛዋ በዚህ ሳይድ ያለችዋን እንደዚህ ከከፈታችኋት፣ እዛ ጋር ሳሎኑ ነው፣ እዚህ ጋር ኪችኑ ነው። በዛ ሄዳችሁ እንዲጥፍ ስትሉ ሻወርና ሽንት ቤት ነው። ከዛ በዚህ በኩል ደግሞ ሳሎኑ ነው ማለት ነው። እና ይሄ ሳሎኑ አልገኘ ቤድሩም፣ ሶሪ ቤድሩሙ እንግዲህ እንደምታዩት ከዚህ ጋር ባሳያችሁ አሪፍ ነው ኦቪየስሊ እዛ ጋ መጋረጃ ይደረግበታል። የውጪ ቪው ስላለው መስታወትም ስለሆነ መጋረጃ ይደረግለታል። ከዛ እዛ ጋር ክሎዜት አለ፣ ዊች ኢዝ ልብሳችሁን የምታስቀምጡበት ትልቅ ነው ክሎዜቱም፣ እንደፈለጋችሁ ማስፋት ትችላላችሁ። ይሄ በጃፓን ስታንዳርድ ለሁለት ሰው የሚሆን ቤት ነው። ለአንድ ሰው ሳይሆን ለሁለት ሰው የሚሆን ታስቦ የተሰራ ቤት ስለሆነ ልብስ ማስቀመጫውን በጣም ሰፊ ነው። እንደፈለጋችሁ ሃንገር አለው ውስጥ ላይ ሰፊ ነው። በቃ እንደፈለጋችሁ እንትን ማለት ትችላላችሁ። እዛ ጋር ደግሞ ኤሲ ያለው ቤቱን የሚያሞቅና የሚያቀዘቅዝ ማለት ነው። በጣም አሪፍ ነች። የሆነ እንስ ብላ ምጥን ያለች ነገር ነች ማለት ነው። እንደምታዩት እዚህ ጋር አልጋችሁን ከፈለጋችሁ እዚህ ጋር ታደርጋላችሁ። እዚህ ጋር የሚሰቃቀሉ ነገር መሰቃቀል ትችላላችሁ። ትንሽ ከጃፓን ቤት የማልወደው ነገር ምንድን ነው? አብዛኞቹ ፎቆቻቸው አሁን ሞደርን ከሚባሉት ውጭ በእንጨት ነው ይሄ ምሰሷቸው የሚሰራው ና እንደምታዩት ይሄ ጣውላ ነው። በቃ ሁሉም ላይ ይሄ ጣውላው ቅርጽ ወጥቶ ስለሚታይ ትንሽ እሱን ነገር አልወደው። ኮርኒሳቸውም እንጨት ነው። አምፖሉ ና እንደፈለጋቸው አጀስት ማድረግ ስለምችሉ ችግር የለው። ሳሎኑ አለ። ከዛ በዚህኛው ጋር ኪችኑ አለ። ከበሩ ፊት ለፊት ግን ለምሳሌ ይሄን በር ያው ይዘጋል እንጂ እንዴት ነው እንደዚህ ይዘጋል እንጂ ብትከፍቱት፣ ከበሩ ፊት ለፊት ነው ቤድሩሙ ራሱ። ማለት ቤድሩሙ ማን ነው ኪችኑ ና ሳሎኑ ማለት ነው። ሶ አሁን እንግዲህ እስቲ ወጥተን ደግሞ ሎቢውን እንየው። ሶ ሎቢውንም ለማየት እንግዲህ ያው በሩ ስላይድ ነው እንደነገርኳችሁ። ቤቱ እንዳይታፈን መስኮቱን እንደዚህ ከፍተውታል። በዚህ በኩል ስትወጡ እንግዲህ ታያችኋል የጠዋት ቪው እዚህ ጋ ማየት ትችላላችሁ ማለት ነው። አሁን ቅድም ስንገባ ና አሁን ያለውን አየሩን አያችሁት እንዴት ወዲያው እንደጨለመ 11 ሰዓት ላይ በቃ እንደዚህ ነው የሚጨልመው። ይ ይሄ ቪው እንግዲህ የማታ ነው። ጠዋት ቢሆን ደግሞ አስቡት የሆነ ፀሐይ ስትወጣ ምናምን ያለው ቪው በጣም ነው የሚያምረው። እዛ ጋር የኤሲዩ አየር ፊልተር የሚያደርግበት ነገር ነው። ዝች ጋ የሆነች ስቶሬጅ ነገር አለች ምንደሆነች አላቅም። ልብስ ማጠቢያችሁም አክቹዋሊ እዚህ ጋ ነው የሚሆነው። አይ ቲንክ ያ ልብስ ማጠቢያ ማሽናችሁ እዚህ ጋ ነው የሚሆነው፣ ስ ላውንደሪያችሁ ማለት ነው። እዚህ ጋ ያው ልብስ ማስጫ አንገር አለው። እዚህ ጋ ልብሳችሁን እዚህ ጋ ነው የምታሰጡት ያ ከዛ ከፈለጋችሁ ይዘን እዚሽ ጋር ቡና እያፈላችሁ ምናምን ውጪ አየር እያያችሁ መዝናናት ትችላላችሁ። ጋይስ ማይክ የተቋረጠብኝ ትንሽ ድምፁን እዚህ ጋር ማስተካከል ሊኖርብኝ ይችላል። ሶ ባጭሩ እንግዲህ እስካሁን ያያችኋቸው ነገሮች ይሄ ሩም በአጠቃላይ በ340 ዶላር ብቻ ነው የምትከራዩት ማለት ነው። ቦታውም እንደነገርኳችሁ ከስቴሽን ወደ አምስት ደቂቃ አካባቢ ነው የሚሆነው ከሚቀርበው ስቴሽን ማለት ነው። እንዲሁም ደግሞ ቶኪዮ ውስጥ ነው ያለው የትሬን እንደፈለጋችሁ አክሰስ ማድረግ ትችላላችሁ። ሁሉም ነገር የተሟላ ነው ማለት ነው። ነገር ግን ያው ይሄ ወራዊ ቢሎችን አያካትትም። የመብራት የውሃ ምናምን የመሳሰሉትን ነገሮች አያካትትም። ለቤቱ ብቻ ሦስት መቶ አርባ ዶላር ካላችሁ እንደዚህ አይነት ቤት መከራየት ትችላላችሁ ማለት ነው። ሶ ይሄን ቪዲዮ አይታችሁ እንግዲህ ብዙ እንደተማራችሁበት ማወቅ የምትፈልጉትን ነገሮች እንዳገኛችሁ ተስፋ አደርጋለሁ። እናንተም ደግሞ እንግዲህ ከጠበቃችሁት ጋር እንዴት ነው ምኑ ተለየባችሁ? እንግዲህ እኔ በጣም ደንግጬ የነበረ ወደ ጃፓን መጥቼ እንደዚህ አይነት ቤቶችን ሳይ ያው ቤቶቹ የእንጨት መሆናቸው ማጠራቸው ምናምን የሆነ ያስደነግጣል። አር የጠበቃችሁት ነገር ስለማይሆን ሶ እናንተም ደግሞ እንግዲህ ይሄንን አይታችሁ ምን ተማራችሁ? ቤቱስ እንዴት ነው ተመቻችሁ ሰርታችሁ ወይ ሳልተመቻችሁም ወይ የሚለውን ነገር ከስር ኮሜንት ላይ ያስቀምጡልኝ። ይሄ ቤት እንግዲህ ለሁለት ሰው ነው። የአንድ ሰው ማለት ደግሞ በጣም ትንሽዬ ነች፣ ዊች ኢዝ ላይክ ትንሽዬ ሩም ብቻ ማለት ነው። ለዛሬ ቪዲዮአችን ይሄንን ይመስል ነበረ። ይህን ቪዲዮ እንግዲህ ቪፒኤን አብረታችሁ ማየታችሁን እንዳትረሱ፣ ኢትዮጵያ ከሆናችሁ ከኢትዮጵያ ውጭ ከሆናችሁ ደግሞ ላይክ ሼር ሰብስክራይብ ማድረጋችሁንም አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ